ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ዋርካው ምሬ ወዳጆና አርበኛ ደሳሌ ሲያስብ ሸዋ እንዲሁም አርበኛ መንግስቱ አማረ የአንደኛ ክፍለ ጦር ሰብሳቢ፣ መሪዎቻችን በሥራ ላይ ከባህር ዳር ወደ መራዊ መግቢያ ተራራ ላይ በመውጣት ወታደራዊ ቅኝት አድርገዋል። ይህ ቦታ ቆጥቆጥማ ማዳቀያ ይባላል። አርበኛ ዘመነ ካሴ ተወልዶ ያደገበትና ብዙ ድል የተገኘበት ሲሆን ወታደራዊ ጥበብ በተሞላበት መንገድ ቦታውን መቃኘት ተችሏል። ከማውራት በዘለለ ትግሉን ከፍ ለማድረግ በእያንዳንዱ ተግባሮች ሰርተን ማሳየት አለብን፣ በማለት በርካታ ቦታዎችን አቆራርጠው ፀሐይና ብርድ ዝናብ ሳይበግራቸው መሪዎቻችን በዚህ ልክ ባህር ዳርን በቅርብ ርቀት ጎብኝተው የጋራ ዕቅድ አውጥተው የጋራ ግዳጆችን ለመፈጸም በተጠንቀቅ ላይ ይገኛሉ ሲሉ ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ሕዝብ ግንኙነት መረጃውን አድርሰውናል። ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አቸፈር ወንድዬ ሰማይ ስር። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በስሩ ከሚገኙ ንስር ብርጌዶች አንዱና ኩራት የሆነው የአቤ ጉበኛ ብርጌድ ነው። ይህ ብርጌድ ጠላትን በመደምሰስ ታላቅ ድሎችን በመቀዳጀት ጠላት ላይ በሞራልም በቁስም ብልጫ በመውሰድ የምናውቀው ንስሩ አቤ ጉበኛ ብርጌድ የጎጃም አገው ምድር ክፍለ ጦር በስሩ ካሉት ብርጌዶች አንዱ ነው። ይህ ብርጌድ ከቅርብ ጊዜ ወዲህ በውስጡ የተከሰቱትን ጥቃቅን ክስተቶች የክፍለ ጦሩ አመራሮች የክፍለ ጦር ሰብሳቢ ንስሩ አርበኛ ዘመን ተሻለን ጨምሮ ሌሎች ሥራ አስፈጻሚዎች ከሁለት ሳምንት በላይ በቦታው በመገኘት የችግሩ መንስኤ ከስር በመለየት ትልቅ የመሪነት ጥበብ በታየበት መንገድ ድጋፍ፣ ክትትልና ግምገማ በማድረግ ወደፊት የአቤ ጉበኛ ብርጌድን ልክ እንደ ትናንቱ ጠላትን የሚያረድ እንዲሆን ተሰርቷል። በዚህም መሰረት በቆይታችን ብዛት ያላቸው ስራዎች የተሰሩ ሲሆን ጠቅላላ አባላቱ በተገኙበት የችግሩ መንስኤዎች በአባላቱ በመለየት ውይይት፣ ምክክርና የመፍትሄ ሐሳብም ከአባላቱ በመቀበል ትልቁን የድል ቤታችንን፣ ብርጌዳችንን ወደ ከፍታ ለማምጣት በቅንነት፣ በፍቅር ውይይቶች ተደርገው በመግባባት ብርጌዱን ወደፊት ያሻግራሉ የተባሉ ፋና ወጊ መሪዎችን በአባላቱ ይሁንታ ተመርጠዋል። በምርጫውም ሁሉም የብርጌዱ አመራሮች አጠቃላይ አባላቱ በተገኙበት ምርጫው ተካሂዷል። የማህበረሰቡ ንቅናቄን በተመለከተ አጨፈር ወንድዬ ያግድም ያግድም ተኳሹ ብዙ ነው፣ አያረማምድም የተባለለት የአቸፈር ነፍጠኛ አርሶአደር። ሁሉም ነፍጡን በማንሳት የአርሷአደር ንቅናቄ አድርጓል። የግል ባለ ብረት አርሶአደሮቻችን አርበኛው በሚያደርጋቸው አውደ ውጊዎች ሁሉ ከጎን በመሰለፍ ጠላትን ድባቅ የሚመቱ አላሚ ንስሮች አርበኞቻችን በነቂስ በመውጣት ከአርበኛው ጋር ተሰልፈዋል። እነኚህ ንስሮች የክፍለ ጦሩ ሰብሳቢ እንዲሁም ከፍተኛ አመራሮች በተገኙበት በተደረገ ግዳጅ ላይ በጠላት ላይ እጅግ አመርቂ ድልን አስመዝግበዋል። ከሕዝባችን ጋር ያቸፈር ወንድዬ ሕዝብ አራሽ፣ ተኳሽ፣ ቀዳሽ፣ አላሚ የሆነ ሕዝብ ነው። ይህ ሕዝብ ከአርበኛው ጎን በመቆም ለአርበኛው ጥላ ከለላ በመሆን በተተኳሽ በሎጂስቲክ በሞራል በስንቅ ድጋፍ ሲያደርግ የቆየ አሁንም እያደረገ ያለ መከታ የሆነ ሕዝብ ነው። ከህዝባችን ጋር አጠቃላይ አሁን ላይ ያሉ ሁኔታዎችን በተለያዩ ቀበሌዎች ትምህርት ሥልጠናና ውይይቶች ተደርገዋል ከህዝባችንም ገንቢ የሆነ ለነጋችን ወይም የድል ጉዟችን የሚጠቅሙ ስንቅ የሆኑ ምክሮች አስተያየቶችን ተቀብለን በመውሰድ ወደፊት ስለሚኖረው ሂደቶች ተወያይተናል። ጦራችን ጋርም ከአቤ ጉበኛ ብርጌድ ምስሮች ጋር ህዝብ በነቂስ ጥሩምባ የነፋ የወጣበት ጠላት ሬሳውን እንኳን ማንሳት ያልቻለበት ዘንዶ ተራራና ማራ ተራራ ላይ ጠላት የተደመሰሰበት ከጎጃም አገው ምድር ክፍለ ጦር ልዩ ቶሮዋሪ ኮማንዶዎች ጋር ድንቅ ኦፕሬሽን የተሰራ ሲሆን ሕዝባችን የኋላ ደጀን ልክ እንዳሁን በፊቱ መሳሪያ ያለው መሳሪያውን ይዞ ጀሌው የኋላ ደጀን በመሆን እናቶቻችን ስንቅ በመያዝ በጋራ የተመሙበትን ድንቅ ኦፕሬሽን ተሰርቷል። በተመሳሳይ ልምታን ላይ ጠላትን አንገት በማስደፋት ከበባ ውስጥ በማስገባት በክፍለ ጦሩ ልዩ ተሯሪ ኮማንዶና በአቤ ጉበኛ ንስሮች ጠላት የተቀጠቀጠበት ልዩ ኦፕሬሽን ተሰርቷል። ለዘመናት ማህበረሰቡን ሲያንገላታ ሲዘርፍ ሲገድል፣ የነበረ በብልጽግና ሥርዓት ቀጥተኛ ድጋፍ ሲደረግለት የነበረው በጎጃም አገው ምድር ልዩ ኮማንዶ አነብስቶች እስከነ ግብረ አባሮቹ ተደምስሷል። አጠቃላይ አቸፈር ወንድዬ አቤ ጉበኛ ከፍ ብሎ በመብረር ላይ ይገኛል፣ ሲሉ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የሕዝብ ግንኙነት ኃላፊ የሆኑት ፋኖ ይበልጣል እውነቱ መረጃውን አድርሰውናል። በላስታ እንጃፋት ቀጠና በተደረገው ውጊያ ሻለቃውን ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ቆሰሉ። የአማራ ፋኖ ብሔራዊ ኃይል ወሎ ላስታ ሳምኖ ኮር ጥራሪ ክፍለ ጦር ነበልባሎቹ ፋኖዎችና በብልጽግና መራሹ መከላከያ መካከል በተደረገው ውጊያ በጠላት ሰራዊት ላይ ከባድ ሰባዎች ሰራ ደረሰ። በላስታ አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በጀመዶ ማርያም፣ በበቅሎ ማነቂያና በግዳን ሙጃ ማርያም በሶስት አቅጣጫ አድርጎ የመጣው የብርሃኑ ጁላ መከላከያ ሰራዊት በወንዳች ይባር እንጃፋ አድርጎ ላስታ ብልባላ አይኗ ቡግናና ላልኪው ጋዝጊብላን አይዟችሁ ብሎ የመጣውን የጠላት ጦር ጠራሪዎቹ የወንዶሽ ቁና የባር ሜዳ ላይ ሲያራግፉት የዋሉ ሲሆን የባር መለየ መገንጠያ ላይ አይኮም ሬዲዮ ይዞ የነበረውን ሻለቃ ገለታው ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ18 በላይ ቈስለዋል። መዳረሻው ድልና ነፃነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ላስታ ሳምኖ ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢበይን አሳውቀዋል። ድላችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ግንቦት 30 2017 ዓ.ም። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።